አሰላሙ አሌይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ የሸ ቃለ ሚዲያ ቤተሰቦች፣ እንደምሰነበታችሁ ከኔጋ ሁሉ አማን ሁሉ ሰላም ነው። እህቶቼ ተጠንቀቁ። አማና ብዬ የምነግራችሁ ነገር ምንድን ነው፣ ወደ ኢትዮጵያ ገንዘብ የምታውሉ እህቶቼ፣ ቋንቋ የማትችሉ ጠለቤት ያላችሁ፣ በጣም ችግሩ የበዛ ያለው እናንተ ላይ ነው ማለት ነው። ምን እያደረጉ እንደሆነ ያሉት በአሁኑ ሰዓት ልንገራችሁ። መጀመሪያ መጀመሪያ ምንድን ነው የሚያደርጉት መሰላችሁ? ቤተሰብ መዳምን ያስልካሉ አይደል፣ በሀዋላ ከዛ ካስላኩ በኋላ እነዛ ባለሀዋላዎቹ ፈልገው ወይም ማፈላልገው እንደዚሁም በጓደኛ ምናምን ነው የሚያገኙት። ከዛ ለመዳም ይሰጧትና ቁጥሩን ሰውዬው ጋር ይነጋገራሉ። ከተነጋገሩ ከላከች በኋላ ሰራተኛዋ። መጀመሪያ ያስገባልኝና ነው ከዛ እኔም አስገባለት ትላታለች። እሺ ከዛ አስገባችለት። እኔ በጣም ለማመን ነው የከበደኝ ይህንን ነገር ስሰማ ነው። እንደዛ አይነት ስርቆት እንዴት ይደረጋል? መዳምን ይስረቁ የሰራተኛ አልበቃ ብሏቸው። መጀመሪያ አስገባች ሰራተኛዋ። ከዛ በሁለተኛ ወር ላይ ወይም በሶስተኛ ወር ላይ ይደውላል መዳም ጋ። ሰራተኛዋ እኮ አታውቅም፣ ቋንቋ አትችልም። ከዛ ይደውልና ምን ቢላ ጥሩ ነው፣ አሁን ማስገቢያ ሰዓቷ ስለደረሰ እሷ ከዋላ አላሰበችም። ሲጀመር በሱ ታስገባ ታስገባ እንትን የላትም፣ ኢልሙ የላትም፣ እውቀቱ የላትም። የሁለተኛ ውሳኔዋ ዋላ አልወሰነችም። ገንዘቡን እሷ ታስቀምጠው፣ አገር ትላከው፣ የሚታወቅ ነገር የለም። አልሙሄም እሱ መዳም ጋር ይደውልና ታስገባል። መዳም አይ ባለፈው ያስገባችበት ስለሆነ አሁን እንትን ማለት አትፈልግም እሷ እኔ ጋር ደግማ መነጋገር ስለማትፈልግ ብላ ሰራተኛዋን ሳትጠይቅ መዳም ብታርግ ጥሩ ነው ሀወለችለት። የሀወለችለት አንድ ሺ አምስት መቶ ሪያል ለማን ነው የታወለው? ለህገወጥ ደላላ ገንዘብ ለሚሀውለው ሰው። ይህ ይብ ምን ሆነ በኋላ ደሞዜን ስጪ ስትላል ደሞዝሽን እኮ ልኬልሻለሁ፣ የላኩበት ፋቱራ ሹፊ ብላ የላከችበትን ፋቱራ አሳየቻት። ይብ ከዛም በኋላ ፋቱራውን ስታሳያት እዛ ሰውዬ ጋር ስትደውልለት ስልኩን አያነሳም ጭራሽም ዘግቷል። እና መጀመሪያ አሪፍ ሀዋላ ናቸው ብላችሁ የላካችሁበት ሰውዬ ቁጥሩን ከመዳም ጋር ባታገናኙ በጣም አሪፍ ነው። ምክንያቱም ወይ የመዳማችሁን ቁጥር ከሰጣችሁት እሱ መዳም ጋር ይደውላል መዳም ጋር ይደውላል። ባለፈው አንቺ ቋንቋ ቋንቋ ካውቃችሁ ማለ መላክና ለመላካችሁን እናንተ ወስናችሁ ትናገራላችሁ። ችግሩ ምንድነው? ለመዳም ከተናገራችሁ በኋላ እሱ ጋር ቁጥር ካስተዋወቃችሁ ከተነጋገሩ በኋላ እሱ በወር ወይም በሁለት ወር ወይም በስድስት ወር ይደውላል። መላክ ፈልጋል ስለሆነ ገንዘብ አስገቢላት ይላታል። ወሬውን እንደ ሰማሁት ቶሎ ወደ እናንተ ላመጣላችሁ ብዬ ሳልዘጋጅ ነው እየሰወርኩ ያለሁትና ሳር እነ መዳም እያወሩ አላስወራኝ አሉ። ልሙሄም ያ ህባይብ ቀልቢ ማለሽ ሻን ሰውት አለ ዛዓጅ ነው ሸወየ ተሐመሉኒ ለኑ ትከለም ፍድኩም የሚጠቅማችሁ ነገር ስለምናገር በትግስት ተከታተሉ። ልሙሄም አንድ ሺ አምስት መቶ ብሯን ተሰረቀች። ከማን የተሰረቀችው? ከመዳም። ማን የሰረቃት? ደላላ። እና በየደቂቃው መቋረጥ አለ። ማነው ሰራቂ? ህገ ወጥ ደላላ ሐዋላ የሚያስገባ። ተሰራቂ ማናት? ጠለቤት ያለች ልጅ ገንዘቧን እንደተሰረቀች ከመዳ ሆድሽ እንዳይፈነዳ እንዳይ ፈነዳ ቀስ እያልሽ አውሪ አሉኝ ነው ያኔ በጣም ነው የተናደድኩት። የእውነቴን ነው የምላችሁ። ይሄን አይነት ስራ ይደረጋል ብዬ ገምቼ አልነበረም። እና እየጮህሽ አትናገሪ፣ በጥንክ ላይ ፈጋ ማለት ሆድሽ እንዳይፈነዳ እያለች ነው መዳም ራሱ ማለት ነው። እና ይህን ያህል ነው የተናደርኩት እና በቃ ቶሎ ነው በቃ ልጅቷ ነገራኝ አልቅሳ ምናም ስትጨርስ ወደ እናንተ ልነግራችሁ የመጣሁት እና እንዳታለቅሱ። እናንተም ይሄ ነገር ስለሚያጋጥም ለመዳማችሁ እባረስል ፍሉስ እነ እከልሚክ እከልም ይክበላል እባረስል የውም እባረስል የምልክበት ቀን እነ እከልሚክ እኔ ነግርሻለሁ በሏል። ወረቢ ወረቢ ከመዳማችሁ እጅ እናንተ የምትጠብቁትን ደሞዝ ደውሎ እሷ ቋንቋ ስለማትችል ነው፣ እርስ ሊለሃ ደሩሪ ቤተሰቦች ይፈልጋል ምናምን ብሎ መዳም ጋር አውርቶ ምናምን መዳመን በሚስኪንነት በየዋህነት ኢትዮጵያ ትልክላችኋለች። እናንተ ነው የጠቀመች መስሏት፣ ወላኪን ነገሩ ሌላ ነው። የሚያናድድ ነገር ነው የምትሰሙት። በጣም በጣም ጥንቃቄ አድርጉ። መዳሞቻችሁ ገንዘባችሁን የሚልኩላችሁ በማንኛውም አይነት ሐዋላ የሐዋላ የሚልከውን ቁጥሩን እንዳትሰጧት። አካውንት ስጧት፣ አካውንት ቁጥሩን ስጧት። ግን ከመዳም ጋር እንዲገናኝ እንዳወራት አታደርጉ። በቃ እኔ ላናግራት፣ አልተግባባንም፣ ቋንቋ ምናምን፣ ሌላ ሰው ፈልጊ። አሁን ለምሳሌ አንቺ ገንዘብ ምትል ከሆነ እህትሽ ጋር ወይም ሌላ ሰው ጋር፣ እኔ ጋር ደውሉ፣ እኔ አናግርላችኋለሁ። ሌላ ሰው ያናግራት መዳምን፣ ገንዘቡን አስገቢላት። ገንዘቡ ግን የሚያስገባው ሐዋላውን የሚያስገባው ሰውዬ ግን በፍጹም በፍጹም እንዳያቅ። ያንቺን መዳም ቁጥርሽ የመዳምሽን ቁጥር ካወቀ እንታል ሞዶ ሀቤት አለቀልሽ። ይደውልላታል እንደፈለገ ያወራታል። በፈለገ ሰዓት ይስባል። ሌሽ ብለሽ አንቺ ለምን ብለሽ የምትከራከሪበት ቋንቋ አላወቅሽም። እነ ማንን ነው እንደዚህ እያረጓቸው አንድ አመት ያልሞላቸው በቃ በስምንት ወር በዘጠኝ ወር ያሉትን እነዚህ ሐዋላ ከሚሰራ ሰው ወደ አገር ገንዘባችሁን ከሚልክላችሁ ሰው ኸይረ ነገር እንዳጠብቁ ኸይረ ነገር ማፊ፣ ኸይር የላችሁም። የእውነት ነው የምላችሁ። ለምን ብትሉ እናንተ ያንን ሰውዬ ተያዥ የላችሁም ብዙዎቹ ውጭ አሉት እራሱ እያለቀሱ ነው። ስድስት ሺ ብር ሰጥቼው፣ አስር ሺ ሪያል ሰጥቼው ወስዶ በዛው ስልኩን አጠፋ። ይህ ማለት የማይታወቅ ሰው ጋር ነው የላኩት። ግን እሳ ሐዋላ የምትልኩት ሰውዬ ተያዥ ካለው ለምሳሌ አሁን እኔ ይቺ ልጅ አቃታለሁኝ በእኔ ጠሪቅና ምናምን ብዬ ከሰጠኋችሁ እኔ መስኡልያ መወስድ መሆን አለበት። ወይም ደግሞ ቁጥሩን ይሄን ሰውዬ አላቀውም፣ ቀድሞ ያስገባላችሁ ተጠንቀቁ ብዬ ከሰጠኋችሁ ደግሞ መጠንቀቅ አለባችሁ። ለምን? እኔ መስኡል አልወስድም፣ ኃላፊነት አልወስድም። እኔ መጀመሪያ እንደዛ ብዬ ነግራችኋለሁ። ስለዚህ እያንዳንዱ ሀዋላ የሚልክላችሁ ሰው ኃላፊነት ይወስዳሉ። ይህን ካላደረገ አስቀምጡት። የእውነት አስቀምጡት። ችግሩ ይበደሩ ምን ይበሉ የምትከፍሉት አደር ገንዘብ እኮ እጃችሁ ላይ አለኩ ግን የእዳ ከፍላለሁ ብላችሁ የማትከፍሉት እዳ ውስጥ እንደገባችሁ ቁጠሩት። በጣም ጥንቃቄ አድርጉ ቤተሰቦች፣ በጣም በጣም ጥንቃቄ አድርጉ። እናንተ አልበቃ ብሏችሁ ከመዳም ፖርሳ መስረቅ ጀምረዋል። ምንም ከዚ ያነሰ ቃል ይባላ አይችልም ከመዳምን እንደሰረቀ ቁጠሩት እና ይሄን ነው ይላችሁ የመጣው ቤተሰቦቼ። ግዛችሁን ሰታችሁ ስለተከታተላችሁኝ ደግሞ ሸር አድርጉ። ጠለብ ቤት ላሉ እንደዚህ ህገወጥ ሐዋላ ለሚሃወሉ እህቶች ሸር አድርጉላቸው። በረከቱ ብዛቱ ምናምኑ ይቅር፣ በቃ በህጋዊ ይላኩ። እንደዛ አይነት ስርቆት ካለ ማለት ነው። ስለተከታተላችሁኝ ከልብ አመሰግናለሁ። የሸቃለ ሚዲያ ላይክ፣ ሸር፣ ሰብስክራይብ ስለምታደርጉ ስለምታበረታቱኝ ከልብ አመሰግናለሁ። ጀዛኩሙላሁ ኸይረን ኸይረን ጀዛ እንሻላ በቀጣይ ቪዲዮ በጥሩ ነገር እንደምመጣ ተስፋ አደርጋለሁ። ግን እንደዛ አይነት ነገር አስቸኳይ ነው ልንገራችሁ ብዬ ነው። እንድትበሉ አልፈልግም። የመዳም ቤት አፈርደም እንዴት እንደሚያበላ አቀዋለሁ፣ እንዴት መከራይን እንደማይ አቀዋለሁ፣ እንዴት አንድ ሪያል ለማምጣት ብዙ እንደምለፋ አቀዋለሁ። ስለዚህ ያን ሁሉ ነገር ሁኖ ደግሞ ለሌላ ሰው ለማታቁት ሰው